ሰላምን ለመገንባት አጥፊን ለመገሰጽ የተጎዳውን ደግሞ ለመካስ የሚወሰዱ እርምጃዎች በጣም ከእስከለን በማንገልጽበት ደረጃ እጅግ ብዙ ናቸው። በርካታዎች ናቸው። ውጤታማም ናቸው። ተቀባይነትም አላቸው። ተአማኒነታቸውም ከፍተኛ ነው። በታችኛው የሕብረተሰብ ክፍል በተለይ በቀበሌዎች በወረዳዎች ላይ ያለው ሕብረተሰብ በነዚህ በሃይማኖታዊ የጎሳ፣ የአካባቢ ሁኔታዎች የሚሰሩ ስራዎች ላይ ከፍተኛ ተቀባይነት ያላቸው እሴቶችን እኔ ያልገለጽኳቸው እናንተ ግን የገላለጻችኋቸው እነሱ ኢትዮጵያን አቁመዋታል ማለት ይቻላል። እነዚህ ፎርማል የምንላቸው መደበኛ መስሪያ ቤቶች አጋዦች ሆነው እነዚያን አጠንክረው የሚሄዱበት ሁኔታ የሚኖር ከሆነ ኢትዮጵያ ዛሬ ያላት እዚህ እዛ የተከሰቱ ግጭቶች፣ አለመግባባቶች በሰላማዊ መንገድ የሚፈቱበት እጅግ በርካታ መንገዶች እንዳሉ ይሰማኛል።